በነገራችን ላይ ይሄ ቤት ሱስ ሆኖብኛል። ፍቅር በፍቅር በፍቅር ጠላልፎ ጥሎኛል ትላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ሽብርቅርቅ እምር ድምቅ ብለው ያው ብሩክዬና ሀይሚዬ እንዲሁም ከናቱቸው ጋራ ከእናታቸው ጋር ከሙዤ ጋር መጥተውልን ነበረ ነበረ ነበረ የሆነ የሚያምር ፎቶ ፖስት አድርገውልን ነበረ። ነገር ግን ያንን ምንድነው? ምንድነው? እያለን ስንጠብቅ ነበር የዋል ነው ዛሬ። ዋው የዛሬውማ በጣም ደስ የሚል ነገር ነው። እኔ ግን ማለት ነው ጉዶቼ፣ እንዲያው ከሁሉም ከሁሉም በላይ ለዋራና በጣም ለዋራበት የጓጓሁት ነገር አለ ሀይሚ እየወፈረች ምናምን ምናምን የሚባለው ነገር የት ነው የወፈረችው? ያው እኮ ነች ምንም አልወፈረችም። ውበት ብቻ ነው የጨመረችው እንጂ ውፍረት የሚባል ነገር አልጨመረችም። እና ምንም እኔ አልታየኝ የሚወፈረችው ነገር እኔ የታየኝ ማለት ነው እኔ የታየኝን ነገር ነገራችሁ፣ የሆነ ድምቅ ብላ እምር ብላ ምናምን ነው የታየችኝ እንጂ ምንም የሚወፈረችው ነገር የለም፣ የዛን ያክል የሚካበድ ማለት ነው። እውነት በጣም ነው የቸኮልኩትኝ እኔ እስከመዋራበት በባለፈው ራሱ እንደዚህ ለዋራበት ፈልጌ ማለት ምንገወፍራ ነው ምናምን ነገር አልኩኝ። ነገር ግን ያው ከቤተሰብ ጋር ስትሆኑ ከምናምን ነገር አለ የለ ጭንቀት ቀለል ሲል ይሆናል የለ ሰውን በፊት ከነበረበት የሆነ ለየት ብሎ ይታየናል። ድምቅ ጉልት ብሎ ምናምን ነገር ማለት ነው። አሁን እኔ ሀይሚ ጋ እየታየኝ ምንድነው፣ ድምቅ እና ጉልት ብላ የሆነ ውበቱን ጭምር ምርምር አድርጎ ምናምን ነገር ነው የታየኝ ማለት ነው። እና እንደዛ ነገር ነው የታየኝ። ለማንኛውም ዛሬ የመጨረሻቸው ቀን ነበረ ማለት፣ የመጨረሻ ቀን የሙታጅራ ቆይታቸው እኔ ምለው ውዶቼ አንድ ወር ሆኖ እንዲፋስ ጋ ካለፈ፣ እኔ እኮ ዞሮብኛል። ምንም ማቀው ነገር የለም። አንድ ወር ሆነ ህዝቡ ታጅራ ከመጣን ምናምን ነገር አለሽ። ከማማ ሊሆንም ይችላል ማለት በእርግጥ ግን ውዶቼ እንደው ነገ እንትን የሆነ ቀናቶቹ የማያልፉልን ወይንም የሆነ አልገፋ የሚለን እንደሚመስለኝ እንደተረዳ ብሩኬና ሀይሚ ፕራንክ ውስጥ ሲገቡ ይመስለኛል። ቀኑ ራሱ አይመሽም፣ እንደዚ መደዳ የሆነ ፕራንክ ሲደራረጉ ቀኑ ራሱ አይመሽም። አሁን ፍቅር በፍቅር ሆነው ምናምን እዛ ቀናቶቹን እሷም ሰርግ ነበረባት፣ እሱም ሰርግ ነበረ። ያው ከቤተሰብ ጋር ስለሆኑ ይመስለኛል። እኔ እንጃ ቀኑ እንደዚ ልም ያለብኝ አንድ ወር ሆነን ምናምን ነገር አሁን ሁሉም ውታጅራ ከመጣ አንለፋሲ ጋር ስትለኝ ስትል እዛ ጋር ሀይምዬ ደነገጥኩኝ። አንድ ወር አልኩኝ፣ ምን ይሆን አለፋ አልኩኝ። የምር ለካ ፍቅር ሁሉን ያሸንፋል የሚባለው በጣም ትክክል ነው እና እና ለማንኛውም ግን ቤተሰብ ጋር ያው ቤተሰብ ቤተሰብ ቤተሰብ ነው። ውዶቼ ቤተሰብ ቤተሰብ ነው። ቤተሰብ ድምቀታችሁ ነው። ቤተሰብ ጭንቀታችሁን የምትረሱበት ነው። ቤተሰብ እፍ ብላችሁ የምትቀመጡበት ነው። ከላይ ሲሰጥ ማለት ነው። ግን ያው ብዙ ዝርዝር ውስጥ ገባሁኝ። ለማንኛውም እና ዛሬ ከሙሽዬ ጋር ነበረ የደመቁት። ያው የመጨረሻ ቀን መመረቅ አለባቸው እነሱ መሄድ ስለነበረባቸው፣ ያው ከዚህም በኋላ ትንሽም ሄደን እዛ አዲስ አበባ እንቆያለን። ቶሎም ወደ ፍታጅራ ላንመለስ ስለምንችል ስለዚህ የመጨረሻ ቀን ሙሽዬ መጋበዝ አለብን እነሱም መርቀውን መለየት አለብን በማለት እንግዲህ አብረው ከሀይሚዬ ጋር ምሽቱን አሳምሮታል ማለት ነው። ምሽታችን አሳምረውልናል። ያው እኛ ጋር ምሽት ስለሆነ ያው ከምሽት ነው የመጡልን። ዋው ደስ ይላል፣ የምር ደስ የሚል ነገር ነው። ነገር ግን ሀይሚዬ እዚህ ኑሪ፣ ቡታጅራ ኑሪ፣ ምናምን ነገር አትሂጂ ምናምንም ተብላለች ማለት ኦዲየንስ እዛ ጋ ነው ያላት እኔ ግን ይህንን ሀሳብ አልደግፎም። ማለት አሁን ብሩኬ መሄድ ስላለበት ሀይሚ ዝቡት አጅራ እንዴት ነው የምትሆነው ብቻዋን? እንደዚ አይነት ነገር ተለያይቶ የሚባል ነገር የለም። እንኳን ተለያይተው ብሩኬና ሃይሚ አንድም መሆኑ ማለት ሁልጊዜም አብረው ማብረ ሆኖ ራሱ ለማጣላት የሚሯሯጡ ሰዎች አሉ፣ እንኳን ተለያይተው። ያው እንግዲህ እነሱ ራሳቸው ናቸው ይህን ነገር ሊወስኑትም የሚችሉት። ነገር ግን ደግሞ ሀይሚዬ ዛሬ በሙሽ ፕራንክ ተደርጋለ ብሩኬ አይሄድም እና አንቺ ሂጂ ስትባል እንዴት እንደደነገጠች ማለት ነው ሀይሚዬ። እኔ እናቱ አይዞሽ፣ አትደንግጭ ሙሽዬ። አሁን በአንቺና በብሩክ የሚጨክኑ ይመስልሻል እንዴ? ኧረ እሱን ተዉትና፣ ውዶች ዛሬ ምንድን ነው የሆነ ነገር አይቼ ሳልነግራችሁ፣ ሀይሚዬ አንጀቴን በላችኝ፣ አሳዘነች ምናምን ነገር እያላችሁ ነበረ ትክታክ ላይ በተለቀቀው ቪዲዮ ማለት ነው። ምን የተለየ ነገር አይታችሁ ነው? ማለት እዛ ጋር ሀይሚዬ በስስት ነበር ስታያቸው የነበረው ብሩክዬ እናቱን ሲስማቸው ምናምን እንደዛ በፍቅር ሆነው ሲያወሩ ምናምን ነገር ስስት ብላ ስታያቸው ነበረ። እኔ ግን ከምን አንጣር እንደተረደውትኝ የራሴ እኔ ግሌን ሀሳብ ልንገራችሁ ብሩኬ ማለት ነው ማዘረን እንዴት በጣም እንደሚወዳቸው በጣም ስስት ብሎ እንደሚወዳቸው እና ለእናቱ የተለየ ፍቅርና ክብር እንዳለ ትልቅ ብላ ስለምታውቅ ሀይሚዬ በቃ ያ ነው እሷው ልብ ውስጥ እሷ ልብ ውስጥ ስለገባ ለዛ ነው በስስት ስቃ ስታይ የነበረው እንጂ እዛ ጋ ቀንታ ወይንም ሌላ ነገር ምናምን አይደለም። በስስት አስተያየቷ በእርግጥ የሆነ አንጀት የሚበላ ነገር ነው። በጣም አንጀት ይበላል። ለአስተያየቷ ምናምን ነገር ከፈገግታ ጋ ማለት ነው እና እሱ ሀይሚዬንም ቢስማት ያላችሁ ሰዎች አላችሁ ምናምን ነገር እንግዶች አንዳንድ ነገር ማለት ነው በሌላ ነገር በሌላ አንግል አዙረን አኔ ሁሉም ነገር ላይ ትኩረት የምናደርግ ከሆነ እነዚህ ልጆች እንትን በውስጣቸው መሻከር ይፈል ይጀምራል። ማለት ነው ማለት አንዳንድ ቅሬታዎች ይፈጠራሉ በእነሱ ውስጥ ማለት ነው። አንድ ነገርን እንዳላየ ነው ማለፍ ያለብን። በስስት አስተያየቷ የእናትና የልጅ ፍቅር ምን ያክል እንደሆነ ስለተረዳች፣ እንደገና ደግሞ በቃ አሌለ ብሩኬ ደግሞ ለእናቱ ምን ያክል ፍቅር እንዳለው ከበሬተው ምናምን ነገር በቃ ውዴተው ምናምን ልቧ ውስጥ ስለገባ ነው። ዝልቅ ብሎ እንደዛ በስስት ሆና ፈገግ ብላ ስታየ ነበረው አስተያየቷ። በርግጥ በጣም ገራሚና በቃ በቃ ከልብ ልብ የሚነካ ነበረ። ግን በሌላ አንግል ተረድታችሁት ያዘናችሁም አላችሁ፣ የሆነ የሆነ ነገርም ያላችኋላችሁ አላችሁ። ግን እንደዛ አይነት ነገር ላይ ትኩረት አታድርጉ። በክፉ አንግል ቶሎ ባናዘረው ጥሩ ነው። እረዳችኋለሁ እኮ ሀይሚን ከምንወዳት አንጣር ለሀይሚ ካለን ቦታ አንጣር ነው። እረዳለሁኝ ማለት ያ ነገር እኔ ውስጥም ስላለ ማለት ነው። ነገር ግን ከምን አንጣር ነው ብለን አንዳንድ ጊዜ ድርጊቶቹን አረቀን ማሰብ አለብን ማለት ፈልጋለሁ። ብሩክዬና ሀይሚ ደግሞ መልካም መንገድ ይሆንላችሁ። አዲስ አበባ ሄዳችሁ ደግሞ ለየት ለየት ባለ ፕራንኮች እና እንግዲህ እንደምትመጡ ተስፋ አለን። ያው ሀይሚዬ ፕራንክሱ ስላለባት ነው ውዶች፣ የማይቀረው ነገር ስለሆነ እኮ ነው የማይቀረውን ሞቴን ባንቹ ለሞትልሽ ብሏል መብሬ ማለት ነው። ዘፋኙ መብሬ እንደዛ ነገር ማለት ነው። በፍቅር ተይዞ ነው። ለማንኛውም ውድቤ ሰው፣ ላይክ፣ ሼር አድርጉ። ሀሳብ ካለ በኮመንት አስቀምጡ። ረጅም እድሜና ጤና ለሙሽዬ